መጀመሪያ የሀይሚዬ ምርጥ ጓደኛ፣ እኛ የምንወዳት የምናከብራት፣ የሀይሚዬ ስነ ምግባር ያላት ምርጧ የሀይሚ ጓደኛ ማሂዬ እንኳን ደሳለሽ ሀምሳ ኬ ገብታለች ማሂዬ ማለት ነው። ሀምሳ ደርሳለች እንግዲህ ሁለት ወር ሶስት ወር ሞላት ከተከፈተ የቻናል ሞላው መሰለኝ። ቀጣይ ደግሞ እንግዲህ መቶኬ እንደምትገቢ በቅርቡ ተስፋ አለኝ። እንግዲህ በቅርቡ አምሳኬሽም ያው ሰብሰብ ብለው እንደሚያከብሩልሽ አልጠራጠርም። ማሂዬ እኮ በጣም ምርጥ ሴት ናት። እውነት ለመናገር ምትገርም ምትገርም ጓደኛ ናት። ማሂ ለሀይሚዬ ማለት ነው ሴት ጓደኛ እኔ ምርጥ ምላት ያለቻት እሷ ናትና በነገራችን ላይ በጣም በተደጋጋሚ እናገራለሁ። ሀይሚዬ ጥሩ ሴት ጓደኛ ብትኖራት ልነበረ በፊት ማለት ነው እና እና ደግሞ ጥሩ ጓደኛ ትሆናታለች ብዬ የማስበው ሄሉዬን ነበር። ምክንያቱም ሄሉዬም ልክ የሀይሚ ስነ ምግባር አላት በጣም ምርጥዬ እኔ ዩቲዩብ ላይ ማለት ነው። እንደ ሄሉና እንደ ሀይሚ የማደርገው የለኝም፣ ሚቱ መንደር ከሴቶቹ ማለት ነው። እና ማህዬም በጣም ምርጥ ልጅ ናት። ሶስቱን በጣም አድርጌ ነው የምወዳቸው። እውነት ለመናገር ሁለቱም በቃ ደስ የሚሉ ልጆች ናቸው። በቃ ጓደኝነት ሶስቱ ራሱ ጓደኝነት ቢፈጥሩ በጣም ጥሩ ሂደት ይኖራቸዋል ብዬ አስባለሁ እና ብዙ ጊዜ ለሃይምዬ ሄሉ እንመኝላት ነበረ፣ እግዚአብሔር እንመላቸው በቃ ወይኔ፣ ሃይምዬ እና ሄሉ ቅርቢ ይሁን ይሁን አብሮ ቪዲዮ ቢሰሩ ይገናኙ እና ምናምን እንል ነበረ እና ያው የቦታ ርቀት ምናምን ይኖራል እና አንዳንድ ጊዜ በርቀት በርቀት ጓደኛሞች ናቸው። ያው ግን ቶሎ ቶሎ ላይገናኙ ይችላሉ፣ ምክንያቱም የቦታ ርቀት ስላለ ማለት ነው። ሁሉም የየራሱ ሩጫ ነውና አንድ ላይ ባናቸውም ግን ያው እነሱ አሁኑን ጓደኛሞች ናቸው። እና ማሂ እንኳን ደስ አለሽ እና ከሀይሚዬ ጋር ቲክታክ ላይ በነገራችን ላይ ይሄ ቪዲዮ የቆየ ይመስለኛል ግን ማሂዬ ዛሬ ፖስት አድርገዋለች ና የቆየ ይመስለኛል ቪዲዮ ከተቀረጸ ምክንያቱም ሀይሚዬ እንደዚያ አይነት ጸጉር ከተሰራች ቆይታለች። እኔ በፀጉር አስታይል ነው የቆየ ቪዲዮ እንደሆነ ያወቅኩት ማለት ነው። ግን ያው ፖስት ያደረገችው ዛሬ ነው ደስ በሚል ሁኔታ ደግሞ ይሄ በፊቱ ሀይሚን ትመስላለች፣ ፊቷ ቀጨጭ ብሏል። ምናምን አሁን ላይ እኮ ሀይሚዬ ያው ወደ ማደግ እየሄደችም ስለሆነ ነው መሰለኝ ፊቷ በየ ጊዜው ያው ለየት ለየት እያለ ነው የሚመጣው። እና ማሂዬ በጣም ደስ ብሎኛል የእውነት እና እዛ አንት ላይ ደግሞ ኢንስታግራም ላይ ስክሪንሾት አድርጋ የኔ ቆንጆ ብላ እንኳን ደስ አለሽ ኮንግራቹሌሽን ብላ ፖስት አድርጋታለ። ስክሪንሽት አድርጋ እዚህም ላይ ደግሞ የኔ ቆንጆ ሚስዬ ብላት አለች። ሰው አይገናኙም ማለት ነው። የወር አቀራቅ ተባብለው ነው ማለት ነው የሚኖሩት። በእርግጥ ማሂ ማሂ ግን ቦታ ጅራናት አዲስ አበባ ናት፣ አዲስ አበባ ናቸው ከሰንገና። በነገራችን ላይ በጣም ቢዚ ነኝ ሰሞኑን እና እውነት ለመናገር በጣም ዩትዩብ ራሱ እንደ በፊት ቪዲዮ እየለቀቀው አይደለም ቶሎ ቶሎ በጣም ብዙ ነበር በቀን የምለቀው ቪዲዮ በጣም ብዙ። ግን አንዳንድ ጊዜ ኃላፊነት የሚባል ነገር አለ። ኃላፊነት ሲጫናችሁ ያው የያዛችሁት ለቀቅ እያረጋችሁ ትመጣላችሁ እና እኔ ብዙም ቢዚ ስለሆንኩ ብዙ አልከታተለም። ያው ሀይሚና ብሩኬ ታውቃላችሁ። በቃ እንኳን አይደለም እነሱ ለቀው ይቅርና አንድ ቀን ሳይለቁ ሲቀሩ እኔ ሰቀቀን ነው የሚሆኑብኝና ያው እነሱን ለማየት እገባለሁ። ከዛ ውጭ ግን ያው ዩቱብ ብዙ ጊዜ አልገባም፣ እያየ ቪዲዮ መሰራው ከስንት አንድ ነው። በዛ ላይ ደግሞ የሆነ በቃ ገብታችሁ በጉጉት የምታዩት ነገር ሲኖር ሲኖርና ገብታችሁ ደግሞ የምታዝኑበት ነገር ሲሆን ብዙም የዩቱብ ለመግባት ፍላጎቱ ጉጉቱ አይኖራችሁም ና እና አንዳንድ ጊዜ በሚዲያው ላይ ሰሞኑን እየተወራ ያለው ነገር በሀይሚ ፋሲል ባደረገው ነገር በጣም ደብሩ ብዙም እየገባ አልነበረም። እንግዲህ ከዚህ በኋላም ያው በዓል ነው። ዛሬ ስቅለት ነው። በነገራችን ላይ በጣም እንኳን አደረሳችሁ ሁላችሁ። ዛሬ ያው የኢየሱስ ክርስቶስ ለእኛ ሲል ዋጋ የከፈለበት፣ የተገረፈበት፣ የተሰቀለበት ቀን ነው እና ስቅለት ነው ዛሬ። ያው ክርስቲያን የሆነ ሰው ዛሬ ቤት አይቀመጥም እና እኛም እየሄድን ነው ጉድ ጉድ እያለን ነው እና ለእኛ ሲል ዋጋ የከፈለበት ነው። ለእኛ ለሰው ልጆች እሱ የቆሰለበት፣ እሱ የሞተበት፣ የተሰቀለበት ቀን ነው እና ያንን እያሰብን የምንውልበት ቀን ነው ዛሬ። እና ሀይሚዬ እንደዚህ በፈገግታ ስላየዎች ደስ ብሎኛል። ማህዬም እንደዛው። እንግዲህ ያው ይሄ በዘቦ የቆየ ቪዲዮ ነው እንደነገርኳችሁ፣ ቲክታክ ላይ ነው ያገኘሁት የተለቀቀው ግን ዛሬ ነው። እኛ እንደዚህ ስትስቂ እንደዚህ በፈገግታ ደስ ብሎሽ ስናይሽ ነው እንጂ ደስ የሚለን። አንቺ ተከፍተሽ አንቺ አዝነሽ ማየት በጣም ደስ አይልም፣ ደስ አይለንም። በጣም ይከፋናል። ስትደሰች እንደሰታለን፣ ሲከፋሽ እንከፋለን እና ያው ሰሞኑን የተሄደበት መንገድ ጥሩ ባይሆንም ብቻ ግን አርገሽውም ከሆነ አንቺ በጣም ትልቅ ነገር እንደ ተማርሽ ተስፋ አደርጋለሁ። ለሰው ብለሽ ዋጋ እንደማከፊ ግን ደግሞ እኔ አንድ ነገር ማስተላለፍ እፈልጋለሁ። ማንም ይሁን ምን ሃይሚን ዝቅ አርጎ የሆነ ስራ ሲሰራ ዝምባት ደስ ይለኛል። ራስሽን ብታስከብሪ ክብርሽን ማንም ሲነካ ዝም ባቲ። ማንም ተነስቶ ባንቺ ጣሪያ እንዲነካ አትፍቀች። በሞራልሽ ላይ ተረማምዶ ሌላ ነገር እኔ እኮ የሚገርመኝ እንደዚህ ተሰድባ ተረግጣ ተገፍታ እኔ እኮ የራሷ ቻናል ቢንቃ ሰማንያ አምስት ሁለት መቶ እንኳን አልገባችም። የራሷ ቻናል ቢንቀሳቀስ ከሰው እኩል ቢሆን እሷ ኮ እየተረገጠች እንደዚህ ራሷን ዝቅ እያደረገች ክብሯን ትን እያለች በቃ የሚያድገው ማንም እና፣ በጣም ያሳዝነኛል። አንዳንድ የእሷ ጉዳይ የእውነት ያሳስበኛል፣ እንዳንድ እህት እንዳንድ የምር ወዳጅ እና ደጋፊ የእውነት የሀይሚ ጉዳይ በጣም ነው የሚያሳስበኝ። እኔ እንደ አይኔ ብሌን ነው ማለት በጣም ነው የምሳሳላት። እግዚአብሔርን ነው ምላችሁ። አንዳንድ ደግሞ አስመሳዮች አላችሁ፣ በጣም የምታስመስሉ እየመጣችሁ በሀይሜና በብሩኬ ስር ሆናችሁ የሀይሜና የብሩኬን ስም ተገን አድርጋችሁ እየመጣችሁ የምትሳደቡ ሰዎች ሰውን የምትሳደቡ አላችሁ። እናንተ ደግሞ እነሱን አትወክሉም። ሀይሚና ብሩኬን እንወዳለን እያላችሁ እየሄዳችሁ ግን ሰው የምትሳደቡ ከሆነ እነሱ እንዲጠሉ እነሱ እንዲሰደቡ ነው እንጂ የምታደርጉት። እናንተ ወዳጅ አይደላችሁም፣ ጠላት ናችሁ። ምክንያቱም እነሱ እንዲጠሉ እያደረጋችሁ ነው። እነሱን ወዳልሆነ መንገድ እየከተታችሁ ነው። ስለዚህ እናንተ እነሱን አትወክሉም። እነሱን እንወክላለን ብላችሁ በየቤቱ እየዞራችሁ በየኮሜንቱ ሀይሚና ብሩኬን ደግፋለን ብላችሁ የምትሳደቡ ሰዎች እነሱን እንደማትወክሉ ነው የምነግራቸው። የእነሱ ጠላት እንደሆናችሁ ነው የምነግራቸው። አይቀዋወቁት። እውነታው ይሄ ነው እና አንዳንዴ ከባድ ነው ብቻ።